ቱቱ አረገዘች። እናንተ ማናት አትሉኝም? አረገዘች፣ አስረግዟታል። ለማንኛውም ማለት ነው አርግዛለች። ማናት ያረገዘች ከየት ወዴት ከማን ምናምን የሚል ጥያቄ መኖሩ አይቀርም እና አርግዛለች፣ አርግዛለች። ማናት ያረገዘች ቱ ቱ። በስመ አብ ወልደ መንፈስ ቅዱስ። ጉድ ነው ዘንድሮ እናንተ። ለማንኛውም ተረጋጉ የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እናንተ ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ነገር ከጃሳ ብያለው። የነሀይሚና የነ ብሩክ ጉዳይ፣ ልጅቷ ለምን መጣች? በመጀመሪያ ደረጃ የብሩክ ፍቅረኛ ለምን መጣች? ለምንድን ነው የመጣችው? አሁን ላይ እስከ ዛሬ ቆይታ ለምን መጣች? ይሄ በጣም ዳንጀረስ የሆነ ጥያቄ ነው። ለዚህ ጥያቄ ከባድ መልስ ያስፈልገዋለኝ። ቀንታ ከሆነ ለምን ከአሁን በፊት አልመጣችም? ሰብስክራይብ አድርጋችኋላ? እሺ፣ ትናንትና እንግዲህ ሀይሜ የሆነ ቪዲዮ ላይ ቪዲዮ ላይ ማለት ነው መሀል ላይ አርግዛለች ነው ስትል የነበረ አርግዛለች አርግዛለች ልጁን እኔ ያነሳዋለሁ። ለማንኛው ካረገዝሽ ማለት ነው እና ሁሌ እኔማ የሰው ልጅ እለምናለሁ እለምናለሁ፣ በቃ አነሳለሁ እላለሁ አነሳለሁ እላለሁ፣ ግን አላነሳው አይ ብሩ ተወለደች፣ ሳላነሳው መጣው ክርስትና። ሴት ነው ወንድ ነው የወለደች ሩታ ወንድ ስለወለደች ነው ያላነሳውት። ሴት በሆነኔ የነበር ማነሰውና ወንድ ወለደች፣ ምን ይደረግ። ባሌ እንዳይሆን ባል የለኝ እንግዲህ እና እንግዲህ የእሷን ትቻዋለው፣ ወንድ ስለሆነ ማለት ነው። ድጋሚ ስትወልድ አነሳለው። አሁን ደግሞ እንግዲህ አረገዘች የተባለችው ልጅ እኔ ያነሳዋለሁ። ሽን የቆንጆ አደራሽ እንድሰጭኝ እና ከማን አረገዘች ነው ጥያቄው? አርግዛስ አርግዛለች እኮ ነው ያለችው ሀይሚ ማለት ነው። ስለዚህ ልጅቷ ሀይሚን ከሱ እንድትርቅ እያደረገቻት ይመስለኛል፣ እንደ ሳስበው ዝም ብዬ ማለት ነው። ልጅቷ በመጀመሪያ ደረጃ ለምን መጣች? በሉ እስከ ዛሬ ቆይታ ብሮክንም በቴክስት የምታወረው ብሩክ ራሱ ብሎክ ያላደረገበት ምክንያት እሷን የምታወራብ ምክንያት ብቻ ሁሉንም ሚዲያ ላይ ያወጣሉ ማለት አይደለም። አንዳንድ ነገሮችን መደበቃቸው ስለማይቀር ማለት ነውና የደበቁን ነገር አለ ማለት ነው ብዬ ነው ማስበው። ወይም ደግሞ ሀይሜን እያስፈራራቻት ነው ማለት ነው ወይ እርጉዝ ነኝ እያለቻት፣ ወይም ደግሞ ከአንቺ ጋር ሆኖ ከእኔ ጋር ብዙ ግንኙነት አለው ምናምን እያለች ልጅቷ እየረበሸቻት ነው የሚመስለኝ። ምክንያቱም እና አብረሽ እና ነሮታ የሚሰሩትን ቪዲዮ ታያላችሁ። ከበፊት በፊት ነው። አሁን አብረሽ የበፊት ፍቅረኛ የመጣች የልጅነት ጓደኛው ነኝ ፍቅረኛ ይሄ ነው ካለሱ መኖር አልችልም። እስካሁን አለው ሽያ ላይ ነበር። በቃ የቆዩ ቮይሶችን እና እንትኖችን እያመጣኝ፣ አንደኛ በእነሱ መሀል ትልቅ የክፍተት እንዲፈጠር አድርገዋል እና አሁን እነዚያ የመጡት ምሳሌ ነው የምነግራችሁ። ሁለተኛ ነገር ደግሞ ራሳቸው መፈመስ ይፈልጋሉ። ገባቸው አይደለም? እኔ ልጅቷ የመጣችበት ምክንያት የሚመስለኝ ለመታወቅ ምናምን ይመስለኛል። አሁን ለምሳሌ እንደ ነጺ ማለት ነው። ነጺ አሁን በቃ ከዛ በኋላ ፌመስ ሆነች፣ ብዙ ሰው የሚከተላት ጀመረ፣ ጊዜው መስራት ጀመረች። ግን እነሱ ተቃቅረው ነው የቀሩት፣ ሩታና አብረሽ ማለት ነው። ከዛ በኋላ ተቃቅረው ነው የቀሩት። አሁንም ቢሆን ብዙም ደስተኛ አይደሉም። በመሀላቸው ሌላ ሰው ገባ ምናምን ምናምን በቃ እነዚ አይነት ነገሮችን ሊፈጥሩባቸው ይችላሉ። እነዛ የሚያደርጉ ደግሞ ራሳቸው በዙሪያቸው ያሉ ሰዎች የራሳቸው ጓደኞች ምናምን ናቸው። ሌላ ሰው የሚልኩባቸው ማለት ነው እነሱ እንዲለያዩ ምናምን። ለምሳሌ እንደዚህ ካፕል ሆነው ሲሰሩ በጣም ብዙ የሚወዷቸው የሚያከብራቸው ሰዎች ሲመጡ ከዛ በኋላ እነሱን የማይመጥን ስራ እንዲሰሩ ለማድረግ አንዳንድ ከኋላ ሆኖ በቃ ጓደኛችሁ ራሱ እኮ ማለት ነው። እንድታድጉ የማይወዱ ጓደኛ አለ። አብሯችሁ ወዳጅ መስሎ ጠላት የሆነ ጓደኛ አለ እና እንደዛ አይነት ነገር ተከስቶ ነው ብዬ ነው የማስበው እንጂ ብሩ ከሀይሜ ጋ ሆኖ ሄዶ ምናምን ልጅቷ አርግዣለሁም ብላ ልትሰክስ ትችላለች። ምክንያቱም ነጽ እንዳያቸዋት ልጅ ይዛ መታ ምናምን ምናምን እንትን እያለች ነበረ። የሰው ልጅ አምጥታ ማለት ነው እና አርግዥ ያለው ብላ ሀይሜን እያስፈራራቻ ነው ብዬ ነው የማስበው። ከብሩክ አርግዥ ያለው ምናምን እያለች ሀይሜን ልታስፈራራ ትችላለች። ብሩክንም ቢሆን እንደዛ ልትለው ትችላለች። ልጅቷ ከሌላ ወይም ምንም ነገር ሳይፈጠር እኮ ይሆናል። በእርግጠኝነት ልጅቷ ትመጣለች መታ ሁለቱ መሀል መበጥበጡ አይቀርም። ማግኘት እፈልጋለሁ ብላ ልትመጣ ትችላለች። ማን ያመጣታል ምናምን ልትሉ ትችላላችሁ። ግን ደግሞ አሁን ይሄ ሄኖክ የሚባል ልጅ እኔ ያመጣታል ብዬ ነው ማስበው። በተለይ በሱ በኩል ነው ፍጹም እሺ እንደማይላት፣ እኔ እሺ ላታል ብዬ አላስብም። ወይም ደግሞ አስረዳታለሁ በሚል ሰበብ ካላታለለችው፣ ፍጹም እሺ ብሎ ከፊታቸው አምጥቶ ከእነሱ ጋር ሰጣገባ እንድትገጥም አያደርጋትም ብዬ ነው ማስበው። ግን ይሄ ሄኖክ የሚባል ልጅ እኔ አላማረኝ ያመጣታል ብዬ ነው ማስበው። አምጥቶ በቃ እሷ እንድታለቃቅ የሆነ ነገር ብቻ እንዲፈጠር የሚያደርግ ይመስለኛል፣ ሳዩ ማለት ነው ልጁንና። ምናልባት ሀይም እንግዲህ ትናንትና አርግዛ ቢሆንስ ምናምን የሚል ነገር ተናግራለች። ይሄ ነገር ከምን ተነስቶ ነው እኔ የጠረጠርኩት ነገር ማለት ነው። በቃ ልጅቷ በአጠቃላይ እያስፈራራቻት ነው ብዬ ነው ማስበው። ማስፈራራ ሳይሆን በቃ እንድታምናት የሚያደርግ ነገር እያደረገች አርግዣለሁ፣ ከአንቺ ጋ ሆኖ እንደዚህ ምናምን፣ እንደዚ አይነት ነገር ነው ብዬ ነው እንጂ ማስበው እንደዛ ባትላት ኑሮ የምር ሀይሚ እንደዚህ አምረራ ምናምን ይጣላሉ ብዬ አላስብም። ምክንያቱም ብሩክ እንደምትፈልገው አብሯት እንዲሆን እንደምትፈልግ ሁላችንም እናውቃለን። ብሩክም ከሀይሚ ጋር መሆን እንደሚፈልግ አይተናል። በተደጋጋሚ ከእሷ ጋር ያለውን ነገር እንደጨረሰ ታይኝ ምናምን እያላት ነው ልጅቷ። እኔ ብሩክ ከሀይሚ ጋር ሆኖ ከዛች ጋር ይሆናል ብዬ አላስብም። እንግዲህ ልጅቷ የመጣችበት ምክንያት እችን ነገር ተጠቅማ መታወቅ ፈልጋ ነው ብዬ ነው ማስበው። በቃ ዩትዩብ ላይ እንድትታወቅ በመጥፎም ሆነ በጥሩም፣ ያው እንግዲህ እነሱ አሪፍ እየሰሩ ስለሆነ እነሱን ታካ በእነሱ ስበብ ማለት ነው መፈመስ ፈልጋ ነው ብዬ ነው ማስበው ልጅቷ። እና እንግዲህ ይህን ነገር እነሱ ናቸው ማስተካከል የሚችሉት። ምክንያቱም ልጅቷ አንደኛ መታወቅ ፈልጋ ይሆናል፣ ሁለተኛ ነገር ደግሞ ሌላ ሰዎችም በዙሪያቸው ያሉ ሰዎች፣ በነገራችን ላይ አንዳንዴ በጣም እንደ ሰው ያለ ክፉ የለም። እንደ ሰው ክፉ የለም። በዙሪያቸው ያሉ ሰዎችም እኮ እንደዚህ አድርግሽ በጥበጫቸው ምናምን ብለዋት ሊሆን ይችላል ገባቸው አይደል? ስለዚህ ልጅቷ የመጣችበት የሆነ አላማ አላት ብዬን ማስበው እንጂ ወይ ግንኙነት ኑሯቸው ምናምን አይመስለኝም። ያለፈ ታሪክ ሊሆን ይችላል፣ ግን ደግሞ ልጅቷ መታወቅ መፈመስ ምናምን ፈልጋ ነው ብዬን ማስበው። እርጉዝ ነኝ ብላም ልትመጣ ትችላለች ነገ ከነገ ወዲያ ግን እንደዛ ብላ ስትመጣ ብዙ ሰዎች ደግሞ ሀይሜን አይፈልጋትም፣ ከሀይሜ ከሆነ እሷ ጋር ሄደ ምናምን ሊሉ ይችላሉ። በዛን ሰዓት ደግሞ አንዳንዴ በኮሜንት በጣም እየተገፋፉ ብዙ ነገር ይደርሳሉ ማለት ነው። በተለይ ኮሜንታተሮች፣ በጣም የሚያሽቃብጡ ኮሜንታተሮች አሉ። አብዛኞቻቸው ይደግፏቸዋል፣ ይወዷቸዋል። በቃ አብዛኛው አብረው እንዲሆኑ ይፈልጋሉ። አንዳንዶች ደግሞ አላችሁ። ወይኔ ወይኔ ስታስጠሉ ማርያምን! ሀይሚዬ እኮ እግሩ ስር ወድቃ እኮ ነው ተደፍታ ነው እኮ ለምን ነው ይቅርታ የጠየቀችው ያኔ ራሱ ምናምን እያላችሁ ያለፈውን ምናምን ይቅርታ የጠየቀችውን አሁንም እግሩ ስር ወድቃ ይቅርታ ትጠይቀው ምናምን የምትሉ ሰዎች አላችሁ። በነገራችን ላይ ሀይሚ እንዳጠፋች እርግጠኛ ስትሆን እንጂ ካላጠፋች እግሩ ስር ወድቃ ምናምን ይቅርታ ጠይቀውም፣ ብሩክም እኮ ይቅርታ ጠይቋት ያውቃል። ከጠፋኩ ቡራም ይጠይቃል ይቅርታና እና አንዳንድ ሴቶች ከዩቲዩብም ከቲክቶክም በቃ እሱን የሆነ ወይኔ ፈጣሪ ብቻ ተወዱታላችሁ ይመስለኛል። እኔ ሰው ነገር እንዴት እንደሚያምራችሁ አላቅምና ከሱ ጋ መሆን የሚፈልጉ ሰዎች ያሉ ይመስለኛል። እነሱ ናቸው እንጂ እንዲለያዩ የሚፈልጉ ሀይሚን ዝቅ ዝቅ እያደረጉ ምናምን፣ የምራውን ሀይሚ ያውን እኮ በስማ የምትሰድብ እኮ ልጅ አደለችም። የምር ምርጥ ልጅ ናት። ደስ ትላለች። ሁሉ ነገሯ ንግግሯ፣ ምናምን ጨዋ ነገር ናት። ብቻ ኔ ይሄ ምዬ ደስ ነው የምትለኝ። በጣም ነው የምትመቸኝ። ብሩክም ይመቸኛል። ስነ ስርዓቱ በቃ ሴቶችን ምናምን ክብር አለው ምናምን፣ በቃ የሚያደርጋቸው ነገሮች እኔ ከካሜራ ጀርባ አባላቅም፣ እዚህ ካሜራ ላይ የሚያሳዩን ነገር ግን በጣም የሚያስተምር ደስ የሚል ብልግና የሌለው ነገር ነው እና ትናንትና ደግሞ አልጋ ላይ ቪዲዮ ሰሩ ብላችሁ የአልጋው ላይ ያለውን ነገር እንኳን ቢያነሱት ምን አለ እናንተ በፈጣሪ ስም ስልካቸው ብቻ ነው አልጋ ላይ ምንም ነገር እኔ አላየውም እናንተ አትዋሹሽ ምንም ነገር የለም ያው በቃ ፍራንክ ነው የታወቀ እኮ ነው እንደዚህ አይነት ነገር አብረ አልተኙ ምን አላሉ እና እንደዚህ አይነት ነገር ያው አንዳንድ ሰዎችን ሊደብራችሁ ይችላል ምክንያቱም በቃ ሃሚን እንደሚፈልጋት አብረው እንደሆኑ እንደማይጣሉ ምናምን ስታውቁ እናደዳላቸው፣ እርግጠኛ ነኝ። እንደዛ ምትሉት በቀነሱ እንዲለያዩ እንዲላዩ ምናምን እኔ እንደውም ተመችቶኛል። የሰሞኑን ቪዲዮ ማለት ነው። ከጭቅጭቁ ከምናምኑ ይሄ ነው ነው የተመቸኝ። በነገራችን ላይ ና በአጠቃላይ ዞሮ ዞሮ ታረቁን ወይ የምችለው ልጅቷን ብሎክ አድርጋችሁ ቻው ማለት ነው በቃ ለመታወቅ እንደምትመጣ ግልጽ፣ ብዙ ውሸቶች ልታመጣ ትችላለች። ገባችሁ አይደለም? ስለዚህ እቺ ልጅ ማድረግ ያለበት እሱ ብሎክ ነው። ሀይሚ ራሱ አሁን በቃ በቃ በሚዲያ ኮ ብዙ ጊዜ ተናግሮልሻል። በቃ ቢፈልጋ ከዛች ጋር ወይ ይሰራ ነበር፣ ወይም ያመጣት ነበር፣ ወይም የሚናገር ነበር ምናምን እና ልጅቷን በብሎክ ማጠናገር ነው። ከዛ ውጭ ሌላ ምንም አማራጭ አለ ብዬ አላስብም። እኔ ልጅቷን መታ ብዙ ነገር ብታወራ አላምናትም። ገባቸው አይደለም? ምክንያቱም ሰው ለመታወቅ ብሎ ብዙ ነገር ሊጋጋጥ ይችላል።